ል የኔና የአባት መቡ ቁምላቸው ለዛው ቆመስ እኮ ናቸው ቆመስ ቆመስ ናቸው ገባ ስለዚህ እኛ የምናውቀው ምንድን ነው ኩሉኩም ሚን አደም ወአደም ሚን ቱራብ የሚለው ነው ሁላችንም ከአዳም አዳም ከአፈር በቃ ይሄው የሰው ልጅ ብቻ ይሁን እንደዚህ የሆናችሁ እንደዚህ ያጋችሁ ይህን ያህል በአዲስ አበባ ከተማ ውስጥ አዲስ አበባን መቆጣጠራችሁ በእውነቴ ነው። እንደዚህ ቅድም ሳይ በቃ የሆነ ነገር ተሰማኝ። ለዛው ለዛው ጎባዎች ብዙ ነገር እያላቸው ከዳሃ ጋር አብሮ የሚሆን ጨካኝ መሆን ሲችሉ በጣም ብሩ ቸር ደግ አባት ናቸውና እዚህኛ ፍቅር ውስጥ የምታዩት እያንዳንዱ ይሄ መሳሰባችን መዋደዳችን ውስጥ እንደሳቸው አይነት ያሉ ሰዎች የሚሰሩት ስራ ከባድ ተጽሟል። እሳቸው ሰው እያዩ የሚያደሉ ቢሆኑ ኖሮ፣ እሳቸው ሰው የማይወዱ ቢሆኑ ኖሮ፣ እሳቸው ሰው የሚንቁ ቢሆኑ ኖሮ መናናቅ የሚባል መንፈስ አብሮ ስለሚኖር ዛሬ እኛ እንደዚህ አንገናኝ ነ ስለዚህ እንደሳቸው አይነት ትልቅ አባት ያጣ ነው ፈጣሪ እድሜ ሰጧቸዋል እውነት ለመናገር የተሸኙበት መንገድ በጣም ደስ ብሎናል። ከዚህም መታቸው የሸኛችሁ ወንድሞች እህቶች ነበራችሁ። ከዚህ ወደ ባሌ ሲሄዱ እዛም ጎባ ላይ የነበረውን አቀባበል በጣም አይተናል። በቀብሩ ላይ የነበረው እውነት ለመናገር ሁላችንም የሳቸው ወዳለብን ታ የምስጋና ዳለብን የምሬ ነው እና እኔ ያረ እንዴት እንደምገልጻቸው አላውቅም። ሰውነት መገለጫ ይመስሉኛል አንድ ቀን በህይወቴ በክፉ ሲነሱ ሰምቼ ማላቆ ሰው ሳቸው ለመናገር ለምናገር ጎባል የሀባ ሐጂ መሐመድ ልጆች ስም በጣም በጣም እነፎዚያም ሁሉም ሁሉም ሌሎችም አሉ። በጣም እናከብራቸዋለን። ይሄ ደግሞ የእናንተ ዕድር በዚህ መቆም የለበትም። ወደ ኢንቨስትመንት መሸጋገር አለበት፣ በጎባ ስም፣ በባሌ ስም፣ በጎባ ስም፣ በተለይ በጎባ ስም ጎባን ደግሞ ከእናንተ ብዙ መንገድ ትፈልጋለች። ውሃ ታስገባላችሁ፣ ሌላ ሌላ ነገሮችን ታስገባላችሁ፣ እዛ ትምህርት ቤት ትሰራላችሁ። ህዝባችሁ እዛ እየተቸገረ ነው ያለው። ስለዚህ ወደዛ መሻገር ስላለባችሁ አይማችሁ በዚህ መቅረት የለበትም። ይሄን ደግሞ ለኢትዮጵያ ተምሳሌት፣ እዚህ የሚቀር አይደለም። ይሄ ነገራችሁ የሚነገረት ቦታ ይነገራል። ባለ ሐጂ ይናገራለሁ። እንደዚህ ጉድ አየውኝ ብዬ ነው የምናገረው። ጉድ ጉድ፣ ይሄ ጉድ ነው፣ ያልተነካ ያልተዳሰሰ። ስለዚህ አላህ ያክብራችሁ ፈጣሪ ያክብራችሁ፣ አንድ አፍ ይስጣችሁ፣ ሁላችሁም ይሰብስባችሁ። ከዚህ የበለጠ ደግሞ እዚህም ሸገርም አዲስ አበባ ውስጥም መሬትም ወስዳችሁ ማ ከለከላችሁ? እና ማንም ሊከለከላችኋችሁ በእንደዚህ አይነት እየመጣችሁ ማንም ስለዚህ አላህ ያክብራችሁ፣ ፈጣን ያክብራችሁ። ከተለውበት በጣም ደስ ብያለሁ፣ ደስ ብሎኛል። ለሁላችንም ባለውለታ የሆኑ ደግ አባትን ያጣን ነው። ልጆቻቸው እንግዲህ እሳቸውን ትሩፋት፣ ሌጋሲ ያስከትላሉ ብለን እናስባለን። ልጆቻቸው ምን ያህል ደግ ማለት እየቻሉ ነው። ሁሉም እንደምታውቋቸው እና የሀያ አብሮ ነው የተማሩት፣ ገብቷቸው አላህ እንደኛ ሆኖ ነው ያደጉት የጎባን ሕዝብ ፍቅር አይቶ ነው ያደጉት እና ይሄ ለሳቸው ሲያንስ ነው። ሁላችንም የእሳቸው የምስጋና ባለዕዳዎች። ፈጣሪ ነፍሳቸውን ይቀበልልን ለቤተሰብ ለሁሉም መጽናናት ይስጥልን እና እናንተ ደግሞ እውነት የሚጻፍም ታሪክ አላቸው። አስቡበት። ለብዙ ሰው ለእኛ ለልጆቻችን ማስተማሪያ ቢሆን ታሪክ ይጻፋል። የእሳቸው ታሪክ ብዙ ነገር አለ የሚናገሩት። አስቡት። ቀላል አይደለም። የባሌን ሕዝብ ሶሻል ኢኮኖሚካል ሜካፑን ጠቅላላ ከእሳቸው ብንሰማ ብዙ ነገር ላይ ብዙ ነገር ምን ማለት። ስለዚህ አጋጣሚ ብዙ ጊዜ አልተለመደም አልተለመደ እንደምታውቁ ሰው በህይወት እያለ እዚህ ሀገር አይመሰገንም። በእርግጥ አምና ሞክረናል፣ ትንሽ ከአንደኛ ዓመታችንን ስናከብር የድራችን የህይወት ዘመን ተሸላሚ የመጀመር አድርገን ሽልማት የሰጠነው ለሳቸው ምስጋና የሚያቀርበው ለሳቸው ለከተማችን እድገት ለከተማችን አንድነት ለከተማችን ፍቅር ለከተማችን ሰላም መተሳሰብ ላደረጉት አስተዋጽኦ ባይክ ትንሽም ብትሆን ምስጋና አድርገናል። ብዙ ሳናመሰግናቸው ያጣናቸው ሰዎች አሉ። ብዙ ነገር አድርገውናል። ስለዚህ አንዱ መሰባሰባችን ለእኛ ለእኛነታችን ለዛሬ ለተሰራንበት ማንነታችን ከፍተኛ አስተዋጽኦ ያደረጉ ሰዎችን በህይወት እያሉ በህይወት እያሉ የማመሰገን የማመስገን ልምድ ሊኖረን ይገባል። በደንብ ካለማመስገን ዛሬ ልጆቻቸው ቤታችን አሉ፣ የልጅ ልጆቻቸው አሉ፣ ማሎቻችን እነሱ ባሉበት ሁሉ ስለ አባታቸው ስለ አያታቸው መልካምነት ሁሉ ነገር፣ በጎባ ህዝብ ስም በቤተሰቦቻችን ስም በጠቃላ በድራችን ስም በጣም እሳቸው እንግዲህ በቢዝነስ ጉዳይ ነው የምሸፍሩት እንጂ በጣም አዝነን ነበር። ሀዘናችንን ግን በጣም ያቀለልልን የባሌ ሰው ወጥቶ እንደዛ ሲቀበል፣ ህዝቡ ጠቅላላ ወጥቶ እንደዛ ሲቀበል በጣም ሀዘን በጣም በጣም ነው ያቀለውና በቤተሰቡ ስም አመሰግናቸው።